መንትዮቹ ኤማና ሚያ። ኤማና ሚያ የተባሉ ሁለት ምርጥ ጓደኛሞች ነበሩ። በጣም ስለሚዋደዱ ሁሉንም ነገር የሚያደርጉት አብረው ነው። አብዛኛው ሰው ኤማና ሚያ መንትዮች እንደሆኑ ያስብ ነበር፣ ምክንያቱም አንድ አይነት ልብስ መልበስ ይወዳሉ እንዲሁም ይመሳሰላሉ ወይም ደግሞ ከተለያየ እናት የተወለዱ እህትማማቾች ናቸው ማለት ይቀላል። ኤማና ሚያ በጣም የጠበቀ ግንኙነት ስለነበራቸው በረፍት ቀናት እንኳን በቀኑ ሳይነጋገሩ መቆየት አይችሉም። ሚስጥሮቻቸውን፣ አዳዲስ ስኬቶቻቸውን፣ የደስታ ጊዜያቸውንና የሐዘን ጊዜያቸውን አብረው ይጋራሉ። በዩኒቨርሲቲው ግቢ ውስጥ ሁሉም ሰው እነዚህን ሁለት ጓደኛሞች በአለባበሳቸው ያደንቃቸዋል። በጣም ማራኪ አለባበስ ይለብሳሉ እንዲሁም በጣም ቆንጆች ናቸው። በዩኒቨርስቲው ግቢ ውስጥ እንደ ክፍል ጓደኛሞች አብረው ይኖሩ ነበር። ኤማ ለስድስት ወራት ለሚቆይ የአይቲ ፕሮግራም ጉዞ ማድረግ ነበረባት። ይህም ማለት ለተወሰነ ጊዜ ከሚያ ጋር አትቆይም ማለት ነው። ነገር ግን ከመሄዷ በፊት ኤማ በአይቲ ፕሮግራሟ ወቅት ለሚያስፈልጓት አንዳንድ የመዋቢያ እቃዎች ለመግዛት ወደ ሱፐርማርኬት ለመሄድ ወሰነች። ኤማ በመተላለፊያ መንገዶች ስትንሸራሸር አይኖቿ ሪቻርድ በተባለ መልከ መልካም ወጣት ላይ አረፉ። እሱ በጣም የሚያምር ሲሆን አንድን ክፍል ብርሃን ሊያላብስ የሚችል ገጽታ ነበረው። ኤማም ወዲያውኑ ውስጧ ላይ ልዩ ስሜት ተሰማት። በሪቻርድ ገጽታ ተማረከች። ኤማ ይህን ልጅ እንዲሁ እንዲያልፋት ስላልፈለገች በድፍረት ቀርባ አናገረችው። ወዲያውም ወሬ ጀመሩና የሪቻርድን ስልክ ቁጥር ጠየቀችው። ልቧ በደስታ ሲዘል ሊሰማት ጀመር። ስለ ሕልሟ ሰው ስለ ሪቻርድ ሁሉንም ነገር ለማያ ለመንገር ወደ ቤት ቸኮለች። ሪቻርድ እንዲህ ነው፣ ሪቻርድ እንዲያ ነው፣ ሪቻርድ የምትወደው አይነት ወንድ ነው፣ እንዲሁም ልታገባው የምትፈልገው አይነት ወንድ ነው እያለች ስለ ሪቻርድ ማራቷን ቀጠለች። ኤማ የሪቻርድን ስልክ ቁጥር እንዳገኘች ስለነገረቻት ሚያ ለጓደኛዋ በጣም ተደሰተች። ሚያ ለጓደኛዋ በጣም በመጓጓ ጓደኝነታቸው ስልክ ቁጥር ከመለዋወጥ ባለፈ ወደ ሌላ ነገር እንዲያደግ ተመኘችላት። ከጥቂት ቀናት በኋላ ሚያ ፀጉሯን ለመሰራት ወደ ሳሎን ለመሄድ ወሰነች። ምንም እንኳን እሷና ኤማ ፀጉራቸውን መሰራት ሲፈልጉ አብዛኛውን ጊዜ ወደዚህ ሳሎን አብረው ቢሄዱም ኤማ ለአይቲ ጉዟ በመዘጋጀት ላይ ስለነበረች በዚያ ቀን ከሚያ ጋር መሄድ አልቻለችም። ሳሎኑም ወንዶችም ፀጉራቸውን ለመቆረጥ የሚመጡበት ለሁለቱም ጾታዎች አገልግሎት የሚሰጥ ነበር። እነሆ ሪቻርድም ጸጉሩን ለመቆረጥ ወደዚሁ ሳሎን መጣ። አይኖቹም የሚያ ውበት ላይ አረፉና ወዲያውኑ ወደዳት። ሚያም ሪቻርድን ወደደችው። ይህ ወጣት ከጥቂት ቀናት በፊት ጓደኛዋ ኤማ ስታወራላት የነበረው ሰው መሆኑን ግን በጭራሽ አላወቀችም። በሳሎን ውስጥ ስልክ ቁጥር ተለዋወጡና ሚያ ወደ ቤት ሄዳ ዛሬ ሳሎን ውስጥ ስላገኘችው ወጣት ለጓደኛዋ ለኤማ ነገረቻት። ኤማም እሷ ከተመኘችው ወጣት ጋር አንድ አይነት ሰው መሆኑን ሳታውቅ ለማያ ተደሰተችላት። በቀጣዩ ቀን ኤማ ስለ ሪቻርድ ህልም እያለመች ወደ አይቲ ፕሮግራሟ ሄደች። ምንም እንኳን የሪቻርድን ጥሪ ስትጠብቅ ብትቆይም መጀመሪያ ደውላ ለመጀመር አልፈለገችም። ስለዚህ ተስፋ አድርጋ የሪቻርድን ጥሪ ትጠባበቅ ጀመር። ነገር ግን ከእሱ ጥሪ ካላገኘች ከአይቲ ፕሮግራሟ በኋላ ተመልሳ ሪቻርድን ለመፈለግ እቅድ ነበራት። በሌላ በኩል ሚያ እና ሪቻርድ በተደጋጋሚ መገናኘት ጀመሩ። ሪቻርድ ከሚያ ጋር ጥልቅ ፍቅር ያዘው። ለእራት አብረው ይወጣሉ፣ አብረው ገበያ ይሄዳሉ፣ ሁሉንም ነገር አብረው ያደርጋሉ። በጣም ተዋደዱ። ከዚያም ሪቻርድ ሚስቱ እንድትሆን የማያን እጅ ለጋብቻ ጠየቃት። ማያ በጣም ተደስታ ኤማ ጋር ደውላ ዜናውን አካፈለቻት እሱ ኤማ የወደደችው ያው ሪቻርድ መሆኑን ግን አላወቀችም ነበር። ኤማ ለጓደኛዋ በጣም ተደሰተች። ስለ ሰርጉ እሷ ዋና ሚዜ እንደምትሆን፣ ሰርጉን እንዴት እንደሚያቅዱ እና ሁሉም ነገር እንዴት በትክክል እንደሚሄድ ተነጋገሩ። የምታልመው ልታገባው የምትፈልገው ያው ሪቻርድ ጓደኛዋ ሚያ ልታገባው እንደሆነ ግን አላወቀችም። ኤማ የሚያን የሰርግ ዝግጅት ለመርዳት እና ሁሉንም ነገር ለማስተካከል ስትመለስ ሚያ ልታገባ የነበረው እሷ የወደደችውን ያው ሪቻርድ መሆኑን ስታውቅ በጣም ደነገጠች። ሪቻርድ ኤማ የሚያ ጓደኛ መሆኗን ቢያውቅም ከኤማ ጋር ለፍቅር ቀጠሮ ጠይቋት ስለማያውቅ ወይም ምንም አይነት ግንኙነት ስላልነበራቸው ምንም አልመሰለውም። እንደውም ኤማ ሱፐር ማርኬት ውስጥ ስልክ ቁጥሩን ከጠየቀችው የመጀመሪያ ቀን ጀምሮ ምንም አይነት ግንኙነት አላደረጉም ኤማ ክህደት እንደተፈጸመባት ስለተሰማት ሱፐር ማርኬት ውስጥ ስላገኘችው ወጣት ለሚያ ስትነግራት ሚያ የሪቻርድን ስልክ ቁጥር ከስልኳ ላይ ሰርቀዋለች ብላ በማሰብ በሚያ ላይ ቂም ቋጠረች። ሪቻርድ በአጋጣሚ ሚያን ፀጉር ቤት እንዳገኛት ግን አላወቀችም። ሚያን ምንም አይነት ጥያቄ ሳትጠይቅ ሚያ የሪቻርድን ስልክ ቁጥር ከስልኳ እንደሰረቀችው ደመደመች። ነገር ግን ሁሉም ነገር ሰላም እንደሆነ አስመሰለች። በድብቅ ግን ጓደኛዋን ሚያን ትጠላት ጀመር የህልሟን ሰው እንደሰረቀችባት በማመን በድብቅ ሴራ ተሸረበባትም ጀመር። ሚያ እና ሪቻርድ በጣም በሚያምር ሰርግ ተጋቡ። ቤታቸው የፍቅር እና የሰላም ሆነ። ኤማ በበኩሏ የሚያ ዋና ሚዜ ብትሆንም ፈገግታዋ ከልቧ አልነበረም። በሚያ ላይ ሴራ ትሸርብ ነበር። ከሰርጉ በኋላ ኤማ ወደ ሚያ ቤት እንዴት መግባት እንደምትችል እቅድ አወጣች። እሷና ሚያ በአንድ ክፍል ውስጥ መኖር ስላቆሙ የመኖሪያ ቤት ችግር እንዳለባት ዋሸቻት። ለጓደኛዋ ሚያ የምትኖርበት ቦታ እንደሌላት ጭምር ዋሸቻት። ሚያ ለኤማ በነበራት ፍቅር የተነሳ ጓደኛዋ አብሯቸው እንድትኖር ለባለቤቷ ሪቻርድ ለመነችው። ሪቻርድ እና ሚያ ኤማን በደስታ ወደ ቤታቸው ተቀበሏት። ሁሉም አብረው ይወጣሉ፣ ይዝናናሉ፣ የቤተሰብ ስብሰባዎችን አንድ ላይ ያደርጋሉ፣ ሁሉንም ነገር አብረው ያደርጉ ነበር። ሚያ ግን ውዷ ጓደኛዋ ኤማ በውስጧ ከባድ ጥላቻ ምቀትና ቂም እንደያዘችባት አላወቀችም። የኤማ እቅድ ሁልጊዜ በሚያ በሚያና በሪቻርድ መካከል ችግር መፍጠር ነው። ይህም ሚያ በትዳሯ ተስፋ ቆርጣ እንድትሄድና እሷ ቦታዋን እንድትይዝ ነው። የጀመረችው የሚያን ምግብ በማበላሸት ነው፣ ወይ ብዙ ጨው ወይም በርበሬ በመጨመር በሚያ እና በሪቻርድ መካከል አለመግባባት ፈጠረች። ምክንያቱም ሪቻርድ ሚያ ምግብ ማብሰል እንደማትችል እንዲያስብ አደረገችው። ጥንዶቹ በእያንዳንዱ ትንሽ ነገር መጨቃጨቅ ጀመሩ። ሚያ በበኩሏ ኤማ ውድ ጓደኛዋና እህቷ አንዱነች በማሰብ ሚስጥሯን ታካፍላታለች። ኤማ ግን በሚያ ላይ አሉታዊ ተጽዕኖ በማሳደር ለሪቻርድ ባለጌና መርዛማ ሚስት እንድትሆን ታደርጋታለች። አንድ ቀን ኤማ ሪቻርድ ከሌላ ሴት ጋር ሲነጋገር እንደሰማችው ለሚያ ነገረቻት። ሚያ ለጓደኛዋ ከፍተኛ እምነት ስለነበራት ወዲያውኑ አመነቻት። ይህም በባልና ሚስቱ መካከል ከባድ ችግር ፈጠረ። በእያንዳንዱ ትንሽ ነገር መጨቃጨቃቸውን ቀጠሉ። ኤማ በሚያ ትዳር ውስጥ ብስጭት ለመፍጠር በእርግጥም ቆርጣለች። ሌላ ስልክ ቁጥር ተጠቅማ ለሪቻርድ የጽሁፍ መልእክት ትልክና ማያ ስታየው ከባሏ ጋር መጨቃጨቅ ትጀምራለች። በሚያ እና በሪቻርድ ቤት ውስጥ ከባድ ችግሮችን ከፈጠረች በኋላ ሚያ ተስፋ ቆርጣ ከቤት ከመውጣት ይልቅ ለጥንዶቹም ሆነ ለራሷ የበለጠ ሕመም እየፈጠረች እንደሆነ ተገነዘበች። ምክንያቱም ሚያ ትዳሯን ለመተው ምንም እቅድ አልነበራትም። እቅዷ እየሰራ እንዳልሆነ ስትገነዘብ በሕመሟ ሚያን ለመጋፈጥ እና የሪቻርድን ስልክ ቁጥር ከስልኳ እንደሰረቀች በመክሰስ ለመጋፈጥ ወሰነች። ሚያ ሱፐር ማርኬት ውስጥ ያገኘችው ወጣት ጸጉር ቤት ውስጥም ያገኘችው ያው ወጣት መሆኑን በፍጹም እንደማታውቅ ለኤማ አስረዳቻት። በሁለቱ መካከል የነበረውን ፍቅርና አንድነት ለመጠበቅ ስትል ይኸው ሪቻርድ መሆኑን ብታውቅ ኖሮ ከሱ ጋር ግንኙነት እንደማትጀምር በማሳመን ነገረቻት። ኤማ ጓደኛዋ ሚያ የሪቻርድን ስልክ ቁጥር ከስልኳ እንደሰረቀችው በማሰብ ትልቅ ስህተት እንደሰራች ተገነዘበች። ጓደኛዋን ተስፋ ለማስቆረጥ እና ቦታዋን ለመውሰድ በማሰብ በሚያ እና በሪቻርድ ቤት ውስጥ የነበሩትን ከባድ ችግሮች ስታስነሳ የነበረችው እሷ እንደሆነች ለሚያ ተናዘዘችላት። ሚያ እና ሪቻርድ ይህን ሲሰሙ በጣም ደነገጡ። ነገር ግን ለድርጊቷ ኤማን ይቅር አሏት። ሁለቱ ጓደኛሞች እርስ በርስ ይቅርታ ተጠያየቁ፣ ይቅር ተባባሉ። ኤማም የሚያን ቤት በፍቅርና በአእምሮ ሰላም ለቃ ወጣች። ይህ ሚያ በሰርጓ ወቅት እናቷ የሰጠቻትን ምክር ወዲያውኑ እንድታስታውስ አደረጋት። ይህም ሶስተኛ ወገንን በትዳሯ ቤት ውስጥ ፈጽሞ እንዳታስገባ፣ በተለይም አዲስ ተጋቢዎች ከሆኑ ቢያንስ ለመጀመሪያዎቹ ሁለት ዓመታት። በመጨረሻም ኤማ የሚያን ቤት ከለቀቀች ከጥቂት ጊዜ በኋላ የራሷን ሰው አግኝታ ገባች። ከዚያም ለሪቻርድ የነበራት ስሜት እውነተኛ ፍቅር ሳይሆን ጊዜያዊ መማረክ ብቻ እንደነበር ተገነዘበች። ሁለቱ ጓደኛሞች ወደ እህትማማችነት ተለውጠው እንደገና በፍቅር አንድ ሆኑና በደስታ ኖሩ። የታሪኩ መልእክት በመጀመሪያ ከሰዎች ጋር ሳትነጋገሩ በግምት ምንም ነገር እንዳታስቡ ነው። አለመግባባቶች ወደ ሕመም ሊመሩና ግንኙነቶችን ሊያበላሹ ይችላሉ። ነገር ግን ይቅርታና መነጋገር ጥልቅ የሆኑን ቁስሎችን እንኳን መፈወስ ይችላሉ። ሁልጊዜ መነጋገርንና በግምት ነገሮችን አለመወሰንን እንደተማራችሁ ተስፋ አደርጋለሁ። ስለተመለከታችሁኝ አመሰግናለሁ። ይህን ትረካ ከወደዳችሁት ቪዲዮውን ላይክ እና ሰብስክራይብ ያድርጉ። ለሰውም ያጋሩና ከታች አስተያየት ይስጡበት። በሌላ ትረካ እስክንገናኝ ድረስ ደህና ቆዩ።